አሰላሙ አለይኩም ወረሐመቱላህ ወበረከቱ ሀባይብ እንዴት ናችሁ እኔ ደህና ነኝ አልሐምዱሊላህ ሁላችሁንም ሰላም ብያለሁ ዛሬም እንደተለመደው በአዲስ ቪዲዮ ከች ብያለሁኝ ቪዲዮውን እስከ መጨረሻ ላይክ እያደረጋችሁ ተከታተሉ አዲስ ከሆናችሁ ለቻናሌ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሁላችሁንም ለምታበረታቱኝ እጅግ አድርጌ ያመሰግናለሁ ዛሬ ማርች 21 ወይም ደግሞ በረመዳን 21 2025 የጁምአን የቀን ሁሉ የማሳውቃችሁ ይሆናል እስኪ በየት በየት ነው አዲስ ነገር ያለው የሚለውን አብረን እናያለን። ጅዳ ላይ 1 ግራም 21 ካራት የባህሪን ወርቅ 317 ሪያል ነው ከደሪባና ከመስነያ ውጭ የግራሙ ሂሳብ ማለት ነው። ሪያድ ላይ 1 ግራም 21 ካራት የባህሪን ወርቅ 342 ሪያል ነው ያም ከደሪባ እና ከመስነያ ውጭ ማለት ነው የግራሙ ሂሳብ ብቻ። ውዶችዬ አብሃ ላይ 1 ግራም 21 ካራት የባህሬን ወርቅ 311 ሪያል ነው። ከሚስም እንደዛው ያው ተመሳሳይ ነው፣ 311 ሪያል ነው ማለት ነው። ይህ የነገርኳችሁ ሁሉ ከደሪባ ውጭ ያለውን የወርቅ ዋጋ ነው። ደሪባና መስነያ ያው ደሪባ እናንተ ፍላጎታችሁ ነው፣ ያለ ደሪባ መግዛት ትችላላችሁ። ነገር ግን ያው እንደ ሁልጊዜም እንደምነግራችሁ ደረሰኝ አይኖራችሁም ማለት ነው ያለ ደሪባ ከገዛችሁ። መስነእያ ደግሞ ግድ ነው፣ አንፈልግም ብትሉም የመስነያ ያለ ነገር ነው ማለት ነው። እና ሀባይብ ጦይፍ ላይ 1 ግራም 21 ካራት የባህሬን ወርቅ 320 ሪያል ነው። ያ የተቀራረበ ነው። ወርቅ ይጨምራል፣ ይቀንሳል። የወርቅ ዋጋ እና የሐዋላ በቃ ይሄ ነው የምትሉት የምትጨብጡት ነገር የለም። በየቀኑ አዲስ ነገር ነው። በየቀኑ አዲስ ነገር ነው። ስለዚህ አንድ ቦታ የሚቀመጥ አይደለም። ይጨምራል ወይንም ደግሞ ይሄን ወቅት ይቀንሳል የምንልበት ነገር የለውም። ከዶላር ጋር የተያያዘ ስለሆነ ዶላር ሲጨምር ይጨምራል ዶላር ቀነስ ሲያደርግ ይቀንሳል፣ እና ሀባይብ እንደዛ ነው። በተደጋጋሚ አንዳንድ ልጆች ይህንን አይነት ወርቅ የምትጠይቁ ልጆች አላችሁ። በነገራችን ላይ ይሄ ወርቅ በጣም ሚዛን ይመታል፣ ሀቂቃ ክብደቱ በጣም ሀይል አለው እና እስከ 50 ግራም እስከ 40 ዝቅተኛ፣ 40፣ 45፣ 50 ግራም ነው ማለት ነው። ያ ማለት አስባችሁታል፣ አርባ ግራም በአሁኑ በወርቅ ዋጋ አሁኑ ላይ ማለት ነው። አንድ ግራም ምን ያክል እንደሆነ ያው እየነገርኳችሁ እየሰማችሁ ነው። አርባው ግራም ምን ያክል ነው የሚለውን ሂሳብ መምታት ነው እና በጣም ብዙ ብር ይወስዳል ማለት ነው ይሄ አይነት ወርቅ ምክንያቱም አንዱ እንኳ እንኳን ሁለቱ ቀርቶ አንዱ የጆሮው የአንድ ጆሮአችን ወርቅ በጣም ትልቅ ነው፣ ሚዛን ይመታል። እና ዱሽዬ የዚህ አይነት ወርቅ በጣም ኃይል አለው ክብደቱ። በእርግጥ ያምራል፣ ማሻአላህ ያው ብዙ ብር ነው ለማለት ፈልጌ ነው። አርባ ግራም አምሳ ግራም በትገዙ፣ ከዚያም በላይ ማለት ነው። ከዚህ ካነሰ ያው በጣም ትንንሽ ነው የሚሆኑት። ያው መካከለኛው አርባ ግራም ነው። አርባው ግራም በሶስት መቶ ግራም እንኳ ደሪባና ና እንደ የመስን እያሳይ ጨመር በ340 እንኳ ቢታሰብ ማለት ነው። ሬድ ላይ አስቡት ምን ያክል እንደሚወጣ 40 ግራም እና ይህንን ነው የምላችሁ ሚዛን ይመታል። ቢያንስ ቀለል ያለ ብገዙ የተሻለ ነው። እናንተ ናችሁ፣ በነገራችን ላይ አቅማችሁን የምታውቁት እናንተ ናችሁ። ያውኔ ለማለት የፈለግኩት እንትኑ ያ ምንድን ነው አላ አነስ ካላለ እንደዚህ መካከለኛ ከሆነ ያው አርባ ግራም እና ከዛ በላይ ነው። በጣም ጆሯችሁም ላይ ሆነ አንገታችሁ ላይ ጎልቶ የሚታየው ማለት ነው። ከዛ በታይ ከሆነ ያው ደቀቅ ያለ ነው የሚሆነው። ብዙም ጎላ ያለ አይሆንም። ነገር ግን ያው ሰው እንዳቅሙ ነው እንደ ቤቱ ነው የሚኖረው እንደ ቤት እንጂ እንደ ጎረቤቷ አይኖርም። የሚባላል ነው የግድ ጓደኛ ስልሳ ግራም ረሽረሽ ብትገዛ እኔ የሌለኝን ያለ አቅሜ መንጠራራት የለብኝም። በአቅሜ አምስት ወይም ስድስት ግራም ገዛ አድርጌ አጌጣለሁኝና እንደ ቤታችን እንደ አቅማችን ነው መኖር ያለብን ስላችሁ ነው። እና ወዶች ይሄንን የምትልኩልኝ የዚህ አይነት አለ ወይ ብላችሁ የምትልኩልኝ የዚህ አይነት ብዙ ጊዜ በእንትን ነው የሚመጣው። ማለት እንደዚህ እንደነገርኳችሁ አርባ ስልሳ ግራም ስለሆነ ምን ያክል ነው የምትፈልጉት ተብሎ ተነጋግራችሁ ነው የሚያመጡት። የእኔ ደንበኞች እንደዛ ነው፣ ተነጋግረው ነው የሚያመጡት ማለት ነው። የዚህ አይነት ብዙም ስለማይገዟቸው ነው የማያመጡት ግን እንገዛለን ብሎ ላለ ሰው ተነጋግረው ያመጣሉ ማለት ነው። እነሱ በዋዲ ግን አይቻለሁኝ አለ፣ በዋዲ ሱቅ በለድም አለ የዚህ አይነት ማለት ነው። ጅዳ ማለት ነው እና ወደሽዬ ያው ስትገዙ እንደነገርኳቸው የዚህ አይነትም ከሆነ ሀያ አንዱን ከአራት ወይም ሀያ ሁለቱን ወይም ሀያ አራቱን ገዙ። ሀያ ሁለቱና ሀያ አራቱ ቆንጆ ወርቅ ነው። ያዋጋው ይጨምራል፣ እንደ ሀያ አንዱ አይደለም። ይጨምራል እንጂ ማለት ነው። አስራ ስምንቱን ግን ባትገዙ፣ ሁል ጊዜ እንደምነግራችሁ 18 ካራት አትግዙ በናት። ምክንያቱም ኢትዮጵያ ላይ ራሱ ይዛችሁ ገብታችሁ ልሽጥ ብትሉ አስራ ስምንቱ ዝም ብሎ ነው። በዛ ላይ ደግሞ ፍሱስ ያለበት ነገር አትግዙ፣ ይረክፋል ረጋፊ ነው። እሱንም አትግዙ። እንዲሁም ደግሞ ብር የምትገዙ ልጆች፣ ብር እኮ ምንም ፋይዳ የለውም። በእርግጥ ለማጌጥ እናንተ ለማጌጥ አዎ ገዝታችሁ መጠቀም ትችላላችሁ። ነገር ግን እንሽጥ ብትሉም ይገዛችሁ የለም።